Podcast Media. የመጽሔቱ ዘገባና የአገር ውስጥ ፖለቲካ መንግሥት በአገር ውስጥ እየተከሰቱ ያሉ ችግሮችን በመካድና አድበስብሶ በማለፍ በዓለም አቀፍ መድረኮች መልአክ መስሎ ለመታየት እያደረገ ያለውን እንቅስቃሴ ጉዳዩን በደንብ የሚረዱ አካላት መታዘባቸውን ቀጥለዋል። የኢትዮጵያ መንግስት ከምስራቅ አፍሪካ ሀገራት ጋር ያለው ግንኙነትና የሀገር ውስጡ አለመረጋጋት ያሳስበናል በሚሉ አካላት የተደረጉ ግምገማዎች የመንግስት አካሄድ የቀጠናውን አገልግሎት የሚያሻክር ተደርጎ እየቀረበም ይገኛል። ቀጠናው በዓለም አቀፍ ደረጃ ከሚሰጠው ትኩረት አንጻር የብልጽግናው መንግስት የሚከተላቸው መርሆች መልካም ገጽታ እንደሌላቸውና እየተከተለ ያለው አካሄድን አስመልክቶ መቀመጫውን ኒውዮርክ ያደረገ ሳማፎርድ የተሰኘ የፖሊሲ ተንታኝ መጽሔት ዘርዘር ያሉ ጽሁፎችን አቅርቧል። በተለይም ቀደም ባሉ ጊዜያት ከሶማሊላንድ ቆየት ብሎም ከሶማሊያ መንግስት ጋር የፈጠራቸው የዲፕሎማሲና የውጭ ግንኙነት ፖሊሲዎች ጤና የጎደላቸው እንደሆኑ መጽሔቱ አትቷል። መጽሔቱ ኢትዮጵያ የወደብ ተጠቃሚ መሆን የሚያስችላትን የመብት ጥያቄ አደንቅና ጠቅላይ ሚኒስትሩ እየተከተሉት ያለውን ስትራቴጂ አደናጋሪ ሲልም ይገልጸዋል። አጠቃላይ የጂኦ ፖለቲካ አሰላለፍ ረገድ ያለውን ምልከታ እንዲሁም በኢትዮጵያ መንግስት የተደረጉና እየተደረጉ ያሉ ዲፕሎማሲያዊ ውሳኔዎችን ግን አጥብቆ ይኮንናል። መንግስትን የዓለምን ፖለቲካ አሰላለፍ በውል ያላጠና አለፍ ሲል ግብታዊ መርህ የሚከተል ነው ሲል ይገልጸዋል። ይህንን የሳማፎርን ጽሁፍ ጽሑፍ ለመነሻ እንዲሆን ያነሳ ነው፣ በኢትዮጵያ የውስጥና የውጭ ፖለቲካ እንቅስቃሴዎች እንዲሁም መንግስት ያልፈታቸው የውስጥ ችግሮች በርካታ መሆናቸውን ለማመልከት ነው። ዛሬ ላይ አንገብጋቢው ሀቅ ኢትዮጵያ የባህር በር የሌላት ሀገር በመሆኗ በእርግጥም ቀይ ባህርን በጦርነት ሳይሆን በዲፕሎማሲያዊ መንገድ ማግኘት እንዳለባት ጠቅላይ ሚኒስትሩ በተደጋጋሚ ተናግረዋል። ከኤርትራ ጋር በቀጥታ ድርድር ወይም በተባበሩት መንግስታት ድርጅት አሊያም የአፍሪካ ህብረትን በማሳተፍ ሊከናወን የሚቻልበትን ሁኔታ እንዲያጤን የሚፈልጉ አካላት ሀሳባቸውን እየሰነዘሩ ይገኛሉ። ጠቅላይ ሚኒስትሩ ኤርትራን ለመውጋት ቢያቅዱና የወደብ ባለቤት ለመሆን ብሎም የባሕር ኃይል ጦር ሰፈር ለመመስረት ቢያስቡ አካሄዱ ኢትዮጵያን ወደ አጠቃላይ ጦርነት ሊያስገባት የሚችልበት እንዲሁም አገሪቱን ወደ ውድቀት የማሸጋገር እድሉ ሰፊ ነው። ለዚህም ባለፉት ሶስት ዓመታት የደቀቀው ኢኮኖሚ ማገገም ባልቻለበትና የተለያዩ ውሳኔዎችን እያስተናገደ ያለው የማክሮ ኢኮኖሚ ፖሊሲ ታክሎበት በእንቅርት ላይ ጆሮ ደግፍ ይሆናል። በመጀመሪያ ደረጃ የኢትዮጵያ መከላከያ ሰራዊት ከኤርትራ ጦር ጋር የመፋለም ሁኔታ ቢፈጠር ከሀገሪቱ መከላከያ በተጨማሪ በመላው ኢትዮጵያ የሚገኙ የታጠቁ ኃይሎችና ሚሊሻዎችን ሙሉ በሙሉ ወይም ከሞላ ጎደል ድጋፍ ያስፈልገዋል። ይህ ማለት መንግስት የህወሓት፣ የፋኖ፣ የኦሮሞ ነጻነት ሰራዊትና የኦጋዴን ነጻነት ግንባር ኦብነግ ታጋዮችንና የክልል ሚሊሻዎችን ከጎኑ ማሰለፍ የቤት ስራው ይሆናል ማለት ነው። አሁን ባለው የአገር ውስጥ ሁኔታ የተቃርኖ ፖለቲካ ጎራዎች እየበረከቱ ጥያቄዎችን ለመፍታት የሚሞከርበት አካሄድና ጥያቄዎች የሚስተናገዱበት መንገድ በእርግጥ ሁኔታዎች እየባሱ መሄዳቸውን አመላካች ናቸው። ለማሳያነት ይቅረብ ከተባለም ትግራይ በሶስት ኃይሎች የተከፈለች መሆኗን ተከትሎ አንደኛው ብቻ ከፌዴራል መንግስት ጋር በቅንጅት እየሰራ ሲሆን የተቀሩት ሁለቱ ከኤርትራ ጋር በድብቅ እየሰሩ መሆናቸው እየተነገረ ነው። የፋኖ ኃይሎችም ከኤርትራ ጋር የሚጠረጠሩ ከመሆኑ ባሻገር በቅርቡ ጀነራል ተፈራማሞ ከኢትዮ 251 ሚዲያ ጋር ባደረጉት ቃለመጠይቅ ፋኖ እስካሁን ከህዋት ጋር መስራት አለመጀመሩንና አስፈላጊ ሆኖ ከተገኘ ግን ወደፊት የማይሆንበት ምክንያት እንደሌለ ገልጸዋል። እንደዚህ አይነት ስትራቴጂክ አጋርነቶች ከብሔራዊ ጥቅም አንጻር ጥያቄ ቢነሳባቸውም ውሎ አድሮ ግን ለመንግስት አደጋ ማምጣታቸው አይቀርም። አንዳንድ የታጠቁ ኃይሎች ከባዕድ ጋር አብረዋል በሚል የሚወርድባቸውን ወቀሳ እያስተባበሉ ሲሆን፣ በሌላ በኩል ከባዕድ ጋር ያልሰራ የኢትዮጵያ ተቃዋሚና አገዛዝ የትኛው ነው በማለት የቀደሙትን መንግስታትና ፖለቲከኞች በማንሳት የሚከላከሉም አልጠፉም። የአማራ ፋኖችም ሆኑ የህወሀት ወታደራዊ አመራሮች የኢትዮጵያ መንግስትን ለመጣል ከኤርትራም ሆነ ከሌሎች ጋር አጋርነት ለመመስረት በራቸውን ክፍት ቢያደርጉ የሚያስገርም እንዳልሆነ የሚስማሙ አሉ። በሌላ በኩል በቅርቡ ናይሮቢ ውስጥ መግለጫ በመስጠት በኢትዮጵያ መንግስት ላይ ክስ ያሰማው ኦብነግ በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ አጋጣሚውን ተጠቅመው ጥቃት እንደማይሰነዝሩ እርግጠኛ መሆን አይቻልም። የሆነ ሆኖ መንግስት ከኤርትራ ጋር የምከፍተው ጦርነት የለም ቢልም በዲፕሎማሲ ረገድ ችግሮችን ለማጥበብ የተደረገ ጥረት አልተስተዋለም። በኤርትራ በኩል ለዓለም አቀፉ ማህበረሰብ ማሳሰቢያ የተላከ ሲሆን ቻይናና ሳውዲ አረቢያ ሁለቱ ሀገራትን ለማስታረቅ ጥረት መጀመራቸው እየተነገረ ይገኛል። ቻይና በጠቅላይ ሚኒስትር አብይ አህመድ እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት የተናገሩ ሲሆን ፕሬዚዳንት ኢሳያስ አፈወርቂ በበኩላቸው በቅርቡ በአንድ መድረክ ላይ በኢትዮጵያና ኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ጦርነት የመግባት ፍላጎት የለንም ሲሉ ተደምጠዋል። ያለፉት ሳምንታት ትልቅ ጉዳይ ሆኖ የሰነበተው የትግራይ ክልል ጊዜያዊ አስተዳደር ጉዳይ መቋጫ የሚገኝበትን አቅጣጫ በመንግስት ቢቀመጥም አካሄዱን ህወሐት ተቃውሞታል። የክልሉን ጊዜያዊ አስተዳደር ቆይታ ለአንድ ዓመት የማራዘም ሂደት በአዋጅ እንዲታገዝና የፌዴራል መንግስት በክልሎች የሚኖረውን ጣልቃ ገብነት የስልጣን ማዕቀፍ የአዋጅ ማሻሻያ በህዝብ ተወካዮች ምክር ቤት ቀርቦ ውሳኔ ተሰጥቶበታል አዲሱ አዋጅ በ1995 ዓ ም የወጣውን የፌዴራል መንግስት በክልሎች ጣልቃ የሚገባበትን አዋጅ የሚያሻሽል ሲሆን ማሻሻያው የተደረገው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንት በኋላ ነው ባለፉት አራት ዓመታት ከዋት ጋር በተገናኘ የህዝብ ተወካዮች ምክር ቤት ሲሰበሰብ ውሳኔ ሲያሳልፍና የህግ ማሻሻያ ሲያደርግ ይህ የአሁኑ ለስንተኛ ጊዜ እንደሆነ ቁጥሩን ለተመልካች ትተነዋል። አሁን በስራ ላይ ባለው አዋጅ የጊዜው አስተዳደሩን የመቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘም ሥልጣን የተሰጠው ለፌዴሬሽን ምክር ቤት ነበር። በዚህ ድንጋጌ ትግበራ ሂደት ላይ ባለፉት ዓመታት እየተስተዋሉ ሁለት ችግሮች እንዳሉ የአዋጅ ማሻሻያውን ለማብራራት የቀረበ ሰነድ ያስረዳል። የመጀመሪያው ችግር የጊዜያዊ አስተዳደሩን ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ይገልጻል። የምክር ቤቱ አባላት በየክልላቸው ከፍተኛና ተደራራቢ የመንግሥት ኃላፊነት ያለባቸው በመሆኑ የጊዜያዊ አስተዳደር ቆይታ ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር እንደሆነ ሰነዱ ያትታል። በማብራሪያ ሰነዱ የተቀመጠው ሁለተኛው ችግር በነባሩ አዋጅ ለጊዜው አስተዳደር የተቀመጠው የጊዜ ገደብ ሁለት ዓመት ከግማሽ መሆኑ ነው። ይህ መነሻ ከነባራዊ ሁኔታ ጋር የማይጣጣም ሆኖ ተገኝቷል የሚለው ሰነዱ በዚህ የጊዜ ገደብ ውስጥ የማይፈቱ እክሎችንም ተስተውለዋል ሲል ያክላል። ለብነትም የትግራይ ክልል ሁኔታን ይጠቅሳል። ለሁለት ከተሰነጠቀው ህወሃት ጋር በተያያዘ ክሶች፣ መግለጫዎችና ሹምሽሮች የሰርክ ክስተት ሆነው የቆዩ ሲሆን ከ10 ቀናት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ወደ ዱባይ ለሕክምና ማቅናታቸው የተገለጸ ሲሆን ለተሻለ ሕክምና በሚል ወደ ባንኮክ ማቅናታቸው ተሰምቷል። የሰሞነኛውን የውዝግብ ምንጭ ሆኖ የሰነበተውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሹመት አስመልክቶ ምክትል ፕሬዝዳንት ጄኔራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና በኢትዮጵያ የአሜሪካ አምባሳደር ጋር ተገናኝተው በተለያዩ ጉዳዮች ዙሪያ ውይይት አድርገው መመለሳቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጄኔራል ታደሰ ወረደ አዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድና ከአሜሪካው አምባሳደር ጋር የተደረገው ንግግር የክልሉ ፕሬዚዳንታዊ ምርጫ በአንድ ወር ውስጥ እንዲፈጸም የቀረበላቸውን መመሪያ ተቀብለው ተመልሰዋል ተብሏል። በመመሪያው መሰረት ከአንድ ወር በኋላ የትግራይ ክልል ጊዜያዊ ፕሬዚዳንት መሰየም የሚቻልባቸውን ሁኔታዎች እንዲያስፈጽሙ ከህወሓት ኃላፊነት ታደሰ ወረደ መቀበላቸው የተገለጸ ሲሆን ክልሉ ጊዜያዊ አስተዳደር እስኪሰየምለት ድረስ ባሉ ጊዜያቶች ጀነራል ታደሰ ለአንድ ወር ተጠባባቂ ፕሬዚዳንት ሆነው እንዲቆዩ መስማማታቸው ታውቋል። ውሳኔውን አስመልክቶ በክልሉ ያሉ ፖለቲከኞች በርከታ ያሉ አስተያየቶች እየሰጡ ነው። ጀነራል ታደሰ በአዲስ አበባ በነበራቸው ቆይታ ከተስማሙባቸው ጉዳዮች መካከል የመከላከያ ሰራዊት መቀሌንና በአንዳንድ የትግራይ አካባቢዎች ወደ ተዘጋጁለት ቦታዎች ጨምሮ ድንበር ላይ የኢትዮጵያ መከላከያ ሰራዊት እንዲሰፍር ተስማምተው ተመልሰዋል። በሌላ በኩል በነ ደብረ ጽዮን ገብረ ሚካኤል የሚመራው የትግራይ ሰራዊት ደግሞ ወደ ተቀመጡለት ማቆያ ካምፖች እንዲገባ የሚሉ ትእዛዞችን ጀነራል ታደሰ ወረደ መቀበላቸው እየተገለጸ ይገኛል። የትግራይ ሰራዊት ወደ ካምፕ እንዲገባ በሚል የተላለፈውን ውሳኔ ጀነራል ታደሰ መቀበላቸው በህወሓት አንጃዎች በኩል ከፍተኛ ተቃውሞ እያስተናገደ ይገኛል። ቀደም ሲል የትግራይ ሰራዊት ወደ ካምፖች እንዲገባ ሙከራዎች እንደነበሩ ሲነገር የቆየ ቢሆንም በነ ደብረ ጽዮን በኩል ሰራዊቱን እንደ ግል ንብረት በመቁጠር እንዳይፈርስ የተለያዩ ስልቶችን ሲጠቀሙ መቆየታቸውን ጌታቸው ረዳ ከዚህ ቀደም በሰጡት መግለጫዎችና ቃለ መጠይቆች መናገራቸው የሚዘነጋ አይደለም። ይህን ተከትሎ አንደኛው የህወሀት ክፋይ የትግራይ ሰራዊት በጊዜያዊ አስተዳደሩ ላይ እንዲያምፅ እንደ መሳሪያ መጠቀማቸውን አቶ ጌታቸው ረዳ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በተገኙበት መቀመጫቸውን በአዲስ አበባ ውስጥ ላደረጉ ዲፕሎማቶች በሰጡት ገለጻ አስረግጠው መናገራቸው ይታወሳል። አዲስ የሚመሰረተው የትግራይ ክልል ጊዜያዊ መስተዳድር በተቀመጠለት ስሌት መሰረት ይመሰረታል ተብሏል። ይህም ሁለቱ የህወሓት አንጃዎች ግማሹ 50 በመቶ ለሁለት እኩል ይካፈላሉ ተብሎ ይጠበቃል። ቀሪውን 25 በመቶ ብልጽግና ሲይዝ ቀሪውን 25 በመቶ ደግሞ በክልሉ የሚገኙ ተቃዋሚ ፓርቲዎችና ሲቪል ማህበራት የጊዜው አስተዳደሩን ስልጣን ይከፋፈላሉ ተብሏል። ከዚህ ቀደም በነበረው የጊዜው መስተዳደር ውስጥ ድርሻ የነበራቸው የትግራይ ሰራዊትና የትግራይ ምሁራን በአዲሱ አስተዳደር ምንም ወንበር የላቸውም ማለት ነው። ይህ በእንዲህ ባለበት ሁኔታ በአንድ አካባቢ የሰፈሩ 206 ታጣቂዎች ኋላ ቀር ያሉትን የነደብረ ጽዮን ጄኔራሎችን አንታዘዝም በማለት ማመፃቸው እየተነገረ ይገኛል። በሌላ ግንባር ደግሞ 57 ታጣቂዎች መክዳታቸው የተገለጸ ሲሆን በድምሩ 274 ታጣቂዎች ከሻቢያ ጋር አብረው የሚሰሩ ጀነራሎችን አንታዘዝም በማለት ነፃነታቸው ማወጃቸውን ምንጮቻችን ገልጸውልናል። በነደብረ ጽዮን ላይ ያመፁት የትግራይ ሰራዊት አባላት የሚገኙት በእነሱ አጠራር ነፃ መሬት ማለትም የነደብረ ጽዮን ታጣቂዎች የማይቆጣጠሩት የአፋርና የትግራይ ድንበር አካባቢና በተወሰነ የራያ ክፍል መሆኑን ከምንጮቻችን ተረድተናል። በነደብረ ጽዮን የሚመራው ህወሀት የሚያዛቸው ታጣቂዎች የሚቆጣጠሯቸው ቦታዎች ነፃ መሬት አይባሉም ያሉን ሲሆን፣ አሁን ላይ ሰራዊቱ ሳይቀር የመፈራረስ አደጋ እንደተጋረጠበት ተገልጧል። ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድና ከአሜሪካው አምባሳደር ጋር በአዲስ አበባ ያደረጉት ስምምነት በትግራይ ተቃውሞ የገጠመው ሲሆን የአሜሪካው አምባሳደር ስምምነቱ ተፈጻሚ እንዲሆን ጀነራል ታደሰ ወረደን አደራ ማለታቸው ታውቋል። ጀነራል ታደሰ ወረደ የክልሉን ሰላም በማስመለስ ረገድ በተባለው ልክ ይሳካላቸው ይሆን የሚለው ተጠባቂ ነው። ውድ የማግሥት ሚዲያ ቤተሰቦች የዛሬውን በዚህ አበቃን። ሰላም።